ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ውድ ቤተሰቦቼ ዛሬ ይዤላችሁ የመጣሁት የአንዲት እህታችን እውነተኛ ታሪክ ነው። ይህም ደግሞ ይህ ሁለት ቀላለፍ ያለው ነገር ነው ማለት ነው። እህታችን እንደማንቻችንም አረብ ሀገር መታለች። ለ17 ዓመት ሙሉ ዱባይ ላይ ሰርታለች ማለት ነው። 17 ዓመት ሙሉ ከሰራች በኋላ ቤተሰቦቿ ነይ ነይ ብለው እንግዲህ ሀገር ትገባለች። ታውቃላችሁ፣ 17 ዓመት ሙሉ ቀላል አይደለም ማለት ነው። ሀገር ከገባች በኋላ እህታችን ግን በጣም የሚያሳዝን ነገር ነው የገጠማት እሱ ነገር ነገር ምንድን ነው ወደሚለው፣ ቪዲዮውን እስከ መጨረሻ ተከታትላችሁ ያለውን ነገር ትማሩበት አላችሁ። አብዛኞቻችን የማዲያም ቅመሞች ይሄ ነገር በጣም ይጠቅመና ማለት ነው። እና ቪዲዮውን እስከ መጨረሻ ተከታተሉ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ ማለት ነው። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ላይክና ሼር እያደረጋችሁ አበረታቱኝ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ወደ ቤቴ ተቀላቀሉ ማለት ነው። እንግዲህ መግቢያ ላይ እንዳልኳችሁ አንዲት እህታችን ሰባት አመት ሙሉ ዱባይ ላይ በስዴት እንደማንቻችንም አሳልፋለች ማለት ነው። እንግዲህ ሰባት አመት ቀላል አይደለም። ቤተሰቦቿ ይህን ሁሉ አመት እንግዲህ በጣም ከባድ ነው። እንግዲህ ለምን አትገራት መጭም እያሉ በጣም ብዙ ጊዜ ሲጨቀጭቋት፣ እህታችንም ደግሞ እንግዲህ ስዴትን ታቃላችሁ፣ ይዴክማል፣ ብዙ ነገር ይጨርሳል። እህታችንም ደግሞ እንግዲህ ያለውን ነገር በቀኝ ብላ ከዱባይ ወዴ ሀገሯ ትገባለች ማለት ነው። ሀገሯ ከገባች በኋላ ግን በጣም የሚያሳዝንና በጣም የሚከብድ ነገር ነው ያጋጠማት ማለት ነው። ቤተሰቦቿ ከተቀበሏት በኋላ ያለው ነገር በጣም ያሳዝናል። እህታችንን ምን አረጓት ወደሚለው ስንሄድ እንግዲህ እህታችን ስደት ስትቃጠል ከርማ በቤተሰብ ናፍቆት በስራ በበረሃ በሁሉ ነገር ስትቃጠል ከርማ፣ ቤተሰብ ግን ከሄደች በኋላ አውጥተው እጎዳና ጣሏት። ለምንድን ነው የጣሏት? እንግዲህ ታውቃላችሁ አላቅም። ይሄ ዱኒያ ገንዘብ በጣም አስቸግሮና ማለት ነው እህታችን እንግዲህ አስራ ሰባት አመት ሙሉ ስትሰራ፣ ሁለት ወንድሞች አሏት። ሁለት ወንድሞቿን ትረዳለች፣ እናቷንም ትረዳለች ማለት ነው። ግን ከዛ በተጨማሪ ደግሞ ለእናቷ አራት ሚሊየን ብር ልካላት አለች ቤት ስሬ ብላ ቤቱም ደግሞ ተሰርቷል ማለት ነው። እንግዲህ ለወንድማ ደግሞ ለአንድኛው ወንድማ ከነጥብ በላይ ከአንድ ሚሊዮን ብር በላይ ለወንድሟ ቤት ገዝታለታለች እንግዲህ፣ የባለዛ ጌታ እህታችንን እንደ ማንቻውም ሰው ቤተሰቦቿ ማርዳት ባለበት ተረርታለች ትቻላት እናድርጋለች ማለት ነው። ነገር ግን እሷ ደግሞ ሀገር ከሄደች በኋላ የገጠማት በጣም የሚያሳዝን ነገር ነው ማለት ነው። ምክንያቱም እህታችንን ነይ ነይ ብለው ቤተሰቦቿ የራሷ ቤተሰቦች እናቷ፣ እንዲሁም ደግሞ ወንድሞቿ ሀገር ከገባች በኋላ እንዳይሆን ነው ያደረጓት። ምክንያቱም ጎዳና አውጥተው ጣሏት። ሶስት ልጆች ልጆች አሏት። ከነ ልጆቿ ነው የጣሏት ማለት ነው። ይቺ እህታችን ደግሞ በጣም ታሳዝናለች። ወላሂ ነው ምላችሁ። እንግዲህ ተስፉን ታቁት እንደሆነ ተስፉ በበጎ አድራጎት በጣም ብዙ እህቶችን ብዙ ወገኖችን የሚደግፍ እንዲሁም ከጎናቸው ቁሞ የሚረዳ ወንድማችን ነው። አሁን ለጊዜ የተጠለለችው እሱ ጋር ነው ከነ ልጆቿ ማለት ነው። ይቺ እህታችን ግን ምንድን ነው የሚበቃት? እስኪ እናንተ በእሷ ቦታ ብትሆኑ ምንድን ነው የምትሉትስ? በህግ ከሳ ገንዘቧን ይሰጧታል ሊመልሱላት ታል ወይስ እንዴት ነው ይሄ ነገር? በጣም ያሳዝናል። ደግሞ ይሄ ነገር አሁን የሚያሳዝነው ነገር ሙሉ ቤተሰቡ ነው የተቀየረባት። እንግዲህ እህቶች ማለት ነው ከዚች እህታችን ትምህርት መውሰድ ያለባችሁ። የኔ እናት በጣም መልካም ናት፣ የኔ ወንድም በጣም መልካም ነው፣ የኔ ዘመዶች እንዲህ አይነት አያውቁም እያለ ብዙዎቻችን እናወራለን። ግን የምታዩት ነገር ይኸው እንግዲህ። ከእናት በላይ ማን አለ? ከእናት በላይ ማንም የለም ማለት ነው እንግዲህ። እናትም ሽምጥጥ አድርጋ አላቅም ብላ ልጇን እጎዳና የምትጥልና እኔእንጃ አላቅም። ሱብሃናላህ ሱብሃናላህ፣ ፈጣሪ ልባችንን ቀልባችንን ይመልስልን። እንዲህ በገንዘብ የገዛ ልጆቻችንን፣ የገዛ እናቶቻችንን፣ የገዛ ወንድሞቻችንን ወይም የገዛ አባቶቻችንን በገንዘብ ተሰውረን አይሆኑ ነገር ማድረግ፣ በጣም የሚዘገንን ነገር ማድረግ በጣም ያሳዝናል ማለት ነው። እንግዲህ ይች እህታችን አሁን በህግ ተከራክራ ታገኛለች? ገንዘቧን አታገኝም? እንዴትስ ሊሰጧት ይችላሉ? እንግዲህ አያችሁ እናትም ካለች ወንድምም ሸመጠጠ። እነሱን ስትረዳ ያኖረ አስራ ሰባት አመት ሙሉ ለራሷ ትታ ለሰው እየኖረች ማለት ነው። እንግዲህ አብዛኞቻችን እህቶች፣ በጣም ብዙ ወንድሞች፣ በጣም ብዙ እህቶች ይመክሩናል። መጀመሪያ ቅድሚያ ለራሳችሁ ሆኑ፣ እራሳችሁን ጠብቁ። እናንተ ራሳችሁን ስጠብቁ፣ እናንተ ደህና ስትሆኑ፣ ሌሎችንም ለማገዝ ትነሳላችሁ ሌሎችንም ለማገዝ ትበረታላችሁ። እናንተ ራሳችሁን ታጠብቁ እናንተ ራሳችሁን ታትችሉ ሌላ ሰውን ማገዝ አትችሉም፣ እያሉ በጣም ብዙ እህቶች ይመክሩናል። እኛ ግን አንሰማም ማለት ነው። በተለይ አማዲያም ቅመም ያለን እህቶች ጥንቃቄ ማድረግ አለብን። ኢትዮጵያ ገንዘብ ስትልኩ እንዴኔ እንዴኔ እምላችሁ ማለት ነው። የሆነ ነገር ለራሳችሁ የሚጠቅማችሁ ነገር አኑሩ። ቡካ አውጥታችሁ የመጣችሁ በቡካችሁ አስገቡ። ምንም ቢመጣ ምንም ግማሹን እንኳ የተወሰነ ያስገቡ ማለት ነው። ሀገር ከሄዳችሁ በኋላ የሆነ ነገር ቢገጥማችሁ ያ ነገር ለጊዜው ይረዳችኋል። ሙሉ በሙሉ ለቤተሰብ ለባል፣ እንዲሁም በወንድም የምትልኩ ከሆነ ለወንድም የምትልኩ ከሆነ ሄዳችሁ እዛ በገዛ ገንዘባችሁ እጅ ነው የምታዩት፣ የሰው እጅ ነው የምታዩት ማለት ነው። እና እህቶች እባካችሁን እራሳችሁን ጠብቁ። እዚህ እየተቃጠላችሁ እየደከማችሁ ለነሱ ነው ብሎ ወይም ለእኛ ነው ብሎ የሚያዝንልን የለም። ለራሳቸው እየለፉ ነው የሚሉት። የእኛ ልፋት ደግሞ እዚህ የምታዩት ነው። እረፍት የለ፣ እንቅልፍ የለ፣ ሰላም የለ። እንደዚህ አይነት ህይወት እየኖር ከዚሁም ደግሞ ቤተሰብ ከካዴን እኛ ምንድን ነው እስኪ ምን ተብለን ነው የምንኖረው ማለት ነው። ስለዚህ ራሳችንን መጠበቅ አለብን። ብር ብዙ አትላኩ ኢትዮጵያ የምር ነው ምላችሁ በእርግጥ አንዳንድ ጊዜ በተለይ ሴቶች እህቶች የምንሸወደው ምንድን ነው? ቦታ ግዙ ልንላለን፣ ቦታ ይገዙ ልናል፣ ቤት አሰሩ ልንላል፣ ያሰሩ ልናል፣ ያን ጨርሽ፣ ቤቱን ጨርሽ አስመርጌ ልሹ አርጌ ኮርኒስ አርጌ ስንል ጊዜያችንም፣ ገንዘባችንም ሁሉ ነገራችንም እንጥላለን ማለት ነው። በዛን ሰዓት የሆነ ነገር ሲፈጠር እኛ ነን እየተጎዳን ያለነው ማለት ነው። እና እባካችሁ እህቶች ማለት ነው፣ ኢትዮጵያ ቡካ አውጥታችሁ ያልመጣችሁ ወርቅ ግዙበት። የምር ነው ምላችሁ፣ እስብ እያደረጋችሁ እዛ ምትልኩትን ትልካላችሁ፣ ግማሽ እያስቀራችሁ የተወሰነ አጠራቅማችሁ ወርቅ ግዙት፣ ልበሱ። አገር ስትሄዱ ቢቸግራችሁ አውጥታችሁ ትሸጡታላችሁ ማለት ነው። እዛ ሄዲያችሁ የሰው እጅ ተምታው አውጥታችሁ ትሸጡታላችሁ። በእጃችሁ ብራችሁን አስቀምጡ ማለት ነው። እንግዲህ ይችህታችን ምን እንደሚፈጠር አናቅም። ሁላችሁን በዱአችሁ አትርሷት። አላህ ነገሮችን ያግራላት። ድካሟን ለፋቷን፣ የበረሃን ነገር፣ የሰው ሀገርን በበረሃ ተቃጥላ ሁላችንም እናውቃለን። እንግዲህ የገዛ እናቷ የገዛ ወንድሞቿ ናቸው የካዷት። እንግዲህ ወንድም ቤት ተገዝቶለት፣ እናት እንግዲህ አራት ሚሊየን ብር ተሰጥታ ለቤት መስሪያ ተብላ ሌላ ሌላ ተውት፣ ሌላ ሌላ ተውት ማለት ነው። እንግዲህ ይህ ሁሉ ተደርጎ ልጃችን አረብ አገር ሄድ ያመጣች ተቀጥቅጣ መጣች። ልጃችን ደክሟታል፣ ተንገላታለች፣ ረፍት መውሰድ ያለባት ሰላም ማገኘት አለባት መባሉ ቀርቶ ጭራሽ ጎዳና አውጥተው ጣሏት፣ ተቤት አስወጥተው ማለት ነው። እንደዚህ አይነት ጊዜ ስላለን እባካችሁ ራሳችሁን ጠብቁ፣ ለእህታችንን ደግሞ በዱአ አትርሷት ዱዓ አድርጉላት ማለት ነው። እና በጣም ነው ያሳዘነችኝ፣ ወላሂ አሁን ሰይት በጣም ነው ያሳዘነችኝ። እኔ እንጂ አላቅም፣ ፈጣሪ እሱ ያግዛት። እሱ ነው ሁሉንም የሚያሳከው። ዱዓ አድርጉላት። እንግዲህ ይህን ነገር ከተማራችሁበት ጥንቃቄ አድርጉ፣ ተማሩበት። መማሩን ብቻ ሳይሆን ተግብሩ ትላችኋለሁኝ። እዚ ላይ ጨርሳለሁኝ።